የቀይ ባሕርን በምንወስድበት ጊዜ አስራ ሁለት በመቶ የሚሆነው የዓለም ንግድ መተላለፊያ መስመር ዘጠና አምስት በመቶ የሚሆነው ከኢትዮጵያ ወደ ውጭ ከውጭ ወደ ኢትዮጵያ የሚገቡ ምርቶች መተላለፊያ እንግዲህ ለኢትዮጵያ ዘጠና አምስት ፐርሰንት የንግድ ሕይወት የሚተላለፍበት መሆኑ ከንግድና ከተያያዥ ጉዳዮች ተጠቃሚ ወይም ተጎጂ ለሚሆን የኢትዮጵያ ማህበረሰብና ለኢትዮጵያ ሀገራችን ምን ያህል ፋይዳ እንዳለው ለሁላችንም መገንዘብ አይሳነም። ከዚህ ትሩፋት ኢትዮጵያ ርቃ መገኘት አይጠበቅባትም። ልራቅም ብትል ምናልባት ጥቅሙን ላታገኝ ትችላለች እንጂ ከመከራው መሸሽ አትችልም። ስለሆነም ዋናው መፍትሄ መከራውን መቋደስ ሳይሆን ከድሉ ተጠቃሚ መሆን ያስፈልጋታል። ይህን በመሆን ምክንያት ይህንን ሁኔታ በቅድ ለመምራት ይቻል ዘንድ የጂኦ ስትራቴጂክ ፖሊሲና እቅድ አዘጋጅታ እየተንቀሳቀሰ ትገኛለች። በዚህ ቅር ላይ መላ የሀገራችን ከፍተኛ አመራሮች በጉዳዩ ላይ ግልጽነትን ፈጥረዋል። ከፍተኛ የሆነ ወታደራዊ አመራሮችን ተመሳሳይ ተግባር ፈጽመዋል።